በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬዋ ቀን ለባዓለ ቁስቋም ማርያም እንኳን በሰላም አደረሳችሁ አደረሰን። ከሦስት የስደትና መከራ ዓመታት በኋላ የአምላክ እናት እመቤታችን ቅድስት ድንግል ማርያም ልጇ ጌታችን ኢየሱስ ክርስቶስን ይዛ አረጋዊ ዮሴፍንና ሰሎሜን አስከትላ ወደ ግብጽ አገር ስትሰደድ በስተደቡብ የምትገኘው ደብረ ቁስቋም ላይ ያረፈችበት ኅዳር ስድስት ቀን ይከበራል። የቁስቋም ተራራ ጌታችን ኢየሱስን ለመግደል ከሚፈልጉት ሸሽተው መጠጊያ ያገኙበት እንዲሁም ቅዱስ ገብርኤል ንጉሡ ሄሮድስ መሞቱን ለቅዱስ ዮሴፍ በሕልሙ የገለጸበት ስፍራም ጭምር ነው። ቁስቋም ተራራ ጌታችን ብዙ ታምራት የፈጸመበት በመሆኑ ተባርኳል ተቀድሷልም። ይህ ተራራ የተቀደሰ ስለ መሆኑ የእስክንድርያው ሊቀ ጳጳሳት ቅዱስ ታዎፊሎጎስ በደርሳነ ማርያም እንዲህ ብሏል። ይህም ከአገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልና፣ ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሠራ እንዳለ በየዓመቱ ኅዳር ስድስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእነርሱን ስደታቸውንና ወደ አገራቸው እስራኤል መመለሳቸውን በማስታወስ ታከብራለች። እመቤታችን ቅድስት ድንግል ማርያም ከጌታችን ኢየሱስ ጋር ከመሰደዱ አስቀድሞ ነቢዩ ኢሳይያስ ወይወርድ እግዚአብሔር ውስተ ምድረ ግብጽ እንዘይ እንዘ ይጼዐን ዲበ ደመና ቀሊል፣ ጌታችን በፈጣን ደመና በእመቤታችን ጀርባ ተጭኖ ወደ ግብፅ ይወርዳል ተብሎን በተናገረው መሰረት ትንቢቱ ተፈጽሟል። እመቤታችን ቅድስት ድንግል ማርያም ሆይ በደብረ ቁስቋም ልጅሽን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ይዘሽ አረጋዊ ዮሴፍንና ቅድስት ሰሎሜን አስከትለሽ ወደ ግብፅ አገር ስትሰደጂ በስተ ደቡብ አገር በምትገኘው በደብረ ቁስቋም ላይ ሕዳር ስድስት ቀን ያረፍሽበት ቀን ነውና የተሰደድሽበትን ዘመናት በማሰብ እንማጸንሻለን። መልአኩ ቅዱስ ገብርኤል አንቺ የተባረክሽ ነሽ የማዕፀንሽን ፍሬ የተባረከ ነው ብሎ በምሥራቹ እንዳበሰረሽ ዘመን የማይቆጠርለት አምላክ እንደ ትንሽ ልጅ በጉልበት እቅፍ ተይዞ ከዚህ በኋላም ከእቅፍ ወርዶ በምድር ላይ ሲሄድ ያየች አይን የተመሰገነች ናት። ብዙዎች ነቢያትና ጻድቃን አሁን እናንተ የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም። የእናንተ አይኖች ግን ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው ብሎ ጌታ ለደቀ መዛሙርቱ እንደተናገረ በጌታ ስደት ጊዜ ብኖር ኖሮ በጀርባዬ እሱን ማዘል፣ የእግሮቹንም ትቢያ በምላሴ እልስ፣ በአለት ድንጋይ ላይ እየተቀረጸ የእጁን ምልክት አሻራ በአፌ እስም ዘንድ፣ የዮሴፍ በትርም በተተከለበት ቦታ ከእርሱ ጋር አረፍ ዘንድ እመኝ ነበር። ሄሮድስ የዳዊት ልጅ ክርስቶስን ሊገድለው የፈለገው ለምንድነው? በቅናት መንግስቱን የሚወርስበት ስለመሰለው ነው። ሽፍቶችም ልብሱን በቀሙት ጊዜ የምታሸሸው እናቱ ማርያም ልታሸሸው አልቻለችም ምን ቁስቋም በሚባል ቦታስ ራሱን እየሳመች ከልቅሱ ልትታገስ አልቻለችም ምን። ቁስቋም እመቤታችን ከስደት ሲመለሱ ከሶስት ዓመት ድካም ያረፉበት ቦታ ሲሆን ጌታችን ከደዌ ሥጋ የሚፈውስ ውሃን ያፈለቀበት ቦታ ነው። እንዲሁም ወደፊት በስምሽ ቤተክርስቲያን ትሰራለች። ስሟም ደብረ ምጥማቅ ትባላለች፣ በውስጧም ብዙ ታምራት ይደረጋሉ ሲል ለድንግል እናቱ ተናግሮ በስሟ ቤተክርስቲያን ተሰርታለች። እመቤቴ ማርያም አንቺ በንጽህናና በቅድስና የተሸለምሽ ስትሆኚ ደስ የሚያሳይ ልጅሽ ጋር ወደ ግብጽ ምድር በወረድሽ ጊዜ ከፍጹም ድካም የተነሳ ለምን አለቀስሽ? ለእኔ ለኃጢአተኛው ግን ከአንቺ የበለጠ ሐዘን ያገኘኝ ዘንድ ፍርድ ይገባኛል። እመቤቴ ማርያም፣ ለተበደለው ሁሉ እውነትን ሰምቶ ከሚፈርድ ከልጅሽ ጋር ከአባትሽ ከዳዊት ርስት ወደ ባይድ አገር ለምን ርቀሽ ሄድሽ? ለእኔ ለክፉ ግን እንደ አንቺ በረሃብ በጥም መሰደድ ይገባኛል። እመቤቴ ማርያም በመንገድ ያገኙሽን የቀን የፀሐይ ሙቀትንና የሌሊት የምድረ በዳ ብርድን ስንቱን እናገራለሁ። ከዚህ ሁሉ ጋርም ሽፍቶች አስቸገሩሽ። በእነዚያ ዘመኖች እኔ ባሪያሽ ብኖር ኖሮ ከአንቺ ጋር ስደት ያገኘኝ ዘንድ በወደድኩ ነበር፣ እመቤቴ ማርያም። በአንቺ ላይ ውከትን የሚያመጣ የለም። ቤት እንደሌለሽ ቤት እንዳጣሽ በግብጽ አገራት ዘጊ መልአክ ለዮሴፍ የምስራችን እንደነገረው አሁንስ ልጅሽን ሊገድለው የሚፈልገው ሄሮድስ ሞቷልና ወደ አገርሽ ናዝሬት ተመለሺ። በዘመድ የከበርሽ ድንግል፣ ሕፃናትን የሚገድል ድንገተኛ በሽታ ሄሮድስ ስለ ሞተ በቤተልሔም ቅሚያና በደል የለምና እንግዳ ሆኖ እንደሚኖር ምርኮኛ በባዕድ አገር እስከመቼ ትኖሪያለሽ? በስደት የመመለስሽ ብስራት በነቢያት እንደተነገረች ወደ ርስትሽ ወደ ቤተልሔም ተመለሽ፣ እመቤቴ ማርያም ስሙ ናዝራዊ የሚባል ልጅሽን ለአዳምና ለሔዋን ክብር አዳምና ሔዋንን ለማዳን የባሕርይ አባቱ አብ በግብጽ ይጠራዋል ማለት በግብጽ ስደት አይሞትም፣ ኋላ ቀራንዮ ተሰቅሎ ዓለምን ያድናል ብሎ ነቢዩ ኦዚያን የሆሴዕን ትንቢት እንደተናገረ እስከ መቼ ድረስ በባዕድ አገር ትኖር? እነሆ ወደ አገርሽ ወደ ናዝሬት ተመለሽ። ድንግል ማርያም በግብጽ አገር አርባ ሁለት ወር ኖራ የጢሮስ ልጆች እጅ መንሻ ይዘው እየሰገዱላት ወደ አባቷ እስራኤል አገር ተመለሰች። አሁንስ እናቴ ማርያም ከስደት በመመለሷ ደስታን አግኝቼ ሐዘንን ተውኩ። የጢሮስ ልጆች እጅ መንሻን ይዘው እየሰገዱላት ወደ አባቱ እስራኤል አገር ተመለሰች ማለቱ እመቤታችን በስደት ወደ ግብፅና ወደ ኢትዮጵያ ገብታ ስትመለስ የኢትዮጵያ ሰዎች የተለያዩ እጅ መንሻዎችን ሰጥተው በክብር ሸኝተዋታልና፣ የኢትዮጵያን አንጻር ለጢሮስ፣ የጢሮስን አንጻር ለኢትዮጵያ ሰጥቶ መናገሩስ ስለምን ነው ቢሉ የጢሮስ ሕዝብ የጌታ ትምህርቱን እንደተቀበሉ የኢትዮጵያ ሰዎችን በስደቱ በፍጹም ደስታ ስለተቀበሉት ነው። ጌታም ሳያዩ የሚያምኑኝ ብፁዓን ናቸው ብሎ የኢትዮጵያ ሰዎችን አመስግኗቸዋልና የዳዊት ልጅ ድንግል ማርያም የእግዚአብሔር ማዳኑንና ነፃ ማውጣቱን እየነገርሽ በክፋቱ መከራውን የተቀበለ ክፉ ሄሮድስን እንደ ደጋ ዛፍ ከብሮ ገኗ አየሁት። ከግብፅ ስደት ተመልሼ የፈለግሁት እንኳን እሱን ቦታውን አጣሁት፣ አላገኘሁትም በይ ልጄ። የሄሮድስ ቀንዱን ሥልጣኑን ሰብሯልና። ድንግል ማርያም ወደ ሩቅ አገር መሰደዴንና ከእንግዲህ በኋላም ከሄድኩበት የማልመለስበትን ባሰብኩ ጊዜ የስደትሽ ልቅሶ ምስጋናን ሆነኝ። ዘውትርም በአንደበትሽ እንድነገር፣ በሐሳብሽ በረድኤትሽ እንድኖር፣ በልብሽም እንዳድር አድርጊኝ። ያላንቺ ሌላ የማውቀው ወዳጅ ዘመድ የለኝምና ድንግል ማርያም የባህር አምላክ የሆነ ልጅሽን ባዘለ ጀርባሽ ተማጸንኩ። የባህር አምላክ የሆነ ልጅሽን ላዘለ ጀርባሽም፣ ሰላም ላለው ልጅሽን ተሸክመሽ ቁስቋም ወደሚባል አገር ስለሚሄድሽ ከቦታ ቦታ በመንገላታትሽ ሐዘን የደረሰበት ሐዘንን ያውቃልና ፈጥነሽ ጎብኝን፣ አረጋጊን። ከሃዲ ሄሮድስ ሕፃናትን መግደል በወደደ ጊዜ እብኖዲ ከተባለ ልጇ ጋር ድንግል ማርያም የአዋጅ ነጋሪ ቃል ወደማይሰማበት ወደ ታላቅ ተራራ ሸሽታ እንደ አንዱ ነጋዴ ሦስት ዓመት ከስድስት ወር እንዴት ኖረች? የካቲት 16 ቀን አንድ ነጋዴ በኢየሩሳሌም መንገድ ሲሄድ ስሟ ሐምዳ ከምትባል በረሃ ደረሰ። ከፀሐይ ሙቀትም የተነሳ የነዳያኑ ሁሉ ሰውነት ደከመ። አንደኛውም ነጋዴ ወደቀ። ሰውነቱም እንደ በድን ሆኖ አእምሮን አጣ። ያን ጊዜ እመቤታችን ቅድስት ድንግል ማርያም ወደ ወደቀው ነጋዴ በረዴት ቀርባ በልጄ በኢየሱስ ክርስቶስ ኃይል ጸንተ ተነስ፣ ከአንተ ጋር ያሉ ነዳያንንም የፀሐይ ሙቀት አያገኛቸውም፣ አያቃጥላቸውም ስትለው ወዲያውኑ ደመና መጥቶ ጋረደው። በዝች ሰዓት እንደ በድን ሆኖ የወደቀው ነጋዴ ከወደቀበት ነቃ፣ እመቤታችንም ከእርሱ ተሰወረች። ይህም ነጋዴ የቸርነቷን ብዛት እያደነቀ እና እየነገረ መንገዱን ሄደ። እመቤታችንን ሶስት ዓመት ከስድስት ወር ሸሽታ እንዴት ኖረች ማለቱ የድሮ ነጋዴዎች ለንግድ ከወጡ ሶስት አራት አመት ቆይተው ይመለሱ ነበር እና የእመቤታችንን ዕድሜ ከዚህ ይናገሩታል። በእናቷ ቤት ሶስት አመት ከሰባት ወር በቤተ መቅደስ 12 ዓመት በዮሴፍ ቤት የስደቷን ዘመን ጨምሮ 34 ዓመት ከሶስት ወር፣ ከጌታ እርገት በኋላም በዮሐንስ ቤት 14 ዓመት፣ መላ ዕድሜዋ 64 ዓመት ነው። ድንግል ማርያም የባህሪ ልጁ የሆነ ወልድን በላከ በአብ ምስጋና፣ በፈቃዱ ከአብ በተላከ በወልድ ምስጋና፣ አዳኝ በሆነ በመንፈስ ቅዱስ ምስጋና እናመሰግንሻለን። ለአንቺ ምስጋና ይገባል። በውሳጣዊ ልቦና ጆሮ የልመናችንን ፍሬ ስሚ። ወደ ልመናችን ድምፅ የልቦና ጆሮን ላኪ። በዚች ጸሎት ላይም በማህሌት በምትመሰገኙ በዚች ምስጋና ላይም ሰላምን ምሕረትን አምጪ። ዘውትርም ከኛ ጋር በረዴት ኑሪ። እመቤታችን ድንግል ማርያም ሆይ ዓለምን የፈጠረ ልጅሽ እኔንና ይህንን ጸሎት የተከታተሉትን ሁላችንንም ኢትዮጵያንና ሕዝቧን ከመከራ ሥጋ ከመከራ ነፍስ ይጠብቅ ዘንድ ለምኝልን፣ አሜን። የአብርሃም እንግድነት እናታችን ቅድስት ድንግል ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችንም እናት ነሽና፣ እባክሽ ጭንቀታቸውን አስወግጅላቸው በርህራሄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው በመልካም ቀና ጎዳና ይጓዙ ዘንድ መርተሻ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ሆይ በስራችን ሳይሆን በቸርነትሽ ሰዋ ሰዋ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም እመቤታችን እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብህናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አዲን ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽንቀ ጸላን አጎናጽፊን በልቡናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አድኚን። አፍጣኒተ ረድኤት እናታችን፣ መድኃኒታችን፣ ወላዲት አምላክ ቅድስት ድንግል ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤትሽን፣ በረከትሽን ሁሉ በእኔ ላይ እንደዚሁም ይህንን ጸሎት በተከታተሉት ላይ በስራችን በቤተሰባችን በሃይማኖታችን በአገራችንም ላይ ሙይብን ጸምረ ጌዲዮን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች አንቺ ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባሕሪ መድኃነ ዓለም ክርስቶስ ሆይ፣ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስ እላክልን። አመስጋኝ እንሆንም ዘንድ አንታድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ህይወታችን፣ ቤታችንንና ሥራችንን በጥበብን መራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የህያዋኑ የአብርሃም፣ የይስሐቅና ያዕቆብ አምላክ እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅን እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጃይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢይ ኢየሱስ ክርስቶስ ሆይ ሥራችንንና ስብናችንን ከሚያበላሽ ከማንኛውም ነገር ሁሉ ጠብቀን። ሊያዋርዱን ከሚያደቡ አንተ ከልለን። ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲት አምላክን መብርሃን ሆይ በዚህ ዓለም እውነተኛ ዘመድ፣ ጓደኛ፣ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ፣ መጠጊያችን፣ አለኝታችን፣ ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረዴትሽን በላያችን ላይ እንደ ክረምት ዋዝንም ይልን። በማወቅም ባለማወቅም ከሠራነው ኃጢአት መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን ንጹህም አድርጊን። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል ድንግል ማርያም ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎድሎአችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላዓለሙ አይለየን። አሜን አሜን በእውነት። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በእያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችውን ወለተ እግዚአብሔር፣ ፍቅርተ ማርያም እና ወለተ መስቀል ኤልሳቤት፣ ወለተ ሚካኤል፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ዳግማዊት፣ ፍስሐ፣ ወለተ መስቀል ወለተ ዮሐንስ ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ወለተ ትንሣኤ ወለተ ጊዮርጊስ ኃይለ ማርያም ኢዮብ ቅዱስ አና ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ሰንበትና ወለተ ጻድቅ ገብረ ስላሴ ወለተ መድንና ገብረ መድን ወለተ ማርያም ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ማርያም ወለተ ስላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ማርያም ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል አክሊለ ሰማያት ወለተ ማርያም አና ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወልደ ተስፋ ሕይወት ወለተ አብራ ሲሆን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል እጅጋየው ወለተ ሃናንያ ፍቅርተ ሚካኤል ፍቅርተ ማርያም ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሀና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረአብ ኃይለ ገብርኤል ወለተ ስላሴ ማሪቱ ኃይሉ ወለተ ስላሴ ወለተ ስንበት ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በህይወት በጤና ያቆያችሁ፣ እድሜ ዘመናችሁ የተባረከ ይሁን፣ ሥራችሁን፣ የሰመረ ቀናችሁን፣ ያማረ ኑሯችሁን፣ የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን ሙሉ ማሞ ወለተ ስላሴ ወለተ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁን አስጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሚን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት